ሀያ ሰላሳ ተጀምሯል ሞቅ ደመቅ አድርገን መተናል። ፕሮግራሞቹም ልክ እንደዚሁ ሞቅ ደመቅ ያሉ ቆንጆ ቆንጆ ፕሮግራሞች ናቸው ዛሬ የተሰናዱት። አብራችሁን ከቆያችሁ አሪፍ ጊዜ ነው የምታሳልፉት። እንደምታውቁት 20 30 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት ያደረገ የወጣቶች ፕሮግራም ነው። ቁም ነገሩ አለ፣ መዝናኛው አለ። ብቻ እናንተ ከኛ ጋሩ እየጨፈርን እስከ መጨረሻው ድረስ አብረናችሁ እንቆያለን እንቆያለን አብረንንን እንግዲህ አያሰላሳ ነው እያያችሁ የምትገኙት እንግዲህ ከዛሬው እንግዳችን ጋር ተመልሻለሁ የዛሬው እንግዳችን ስለ ቴክኖሎጂ ነው የሚነግረን በቴክኖሎጂ ጉዳዮች ላይ የተለያዩ መረጃዎችን ለህዝብ ያደርሳል ዩቱበር ነው የሙሉ ሰዓት ዩቱበር ነው በትምህርት ኤሌክትሪካል ኢንጂነሪንግ ተመርቋል ብዙዎቻችሁ ታቆታላችሁ ብለን ተስፋ እናደርጋለን በጊዜው ጌትነት ይባላል አሪፍ ጊዜ ነው የምናሳልፈው እንዴት ነው ሰላም በጊዜው ሰላም ነው። እንኳን ደህና መጣ። በጊዜው ስምህ ለየት ይላል። ኦፍኮርስ ታሪክ አለው አይደል? እንደዚህ አይነት ስም ባዶ አይሰጠም። እውነት ነው። ምንድን ነው ታሪኩ? አባቴ እኔ ከመወለዴ በፊት ብዙ የህይወት እንትኖችን አሳልፏል፣ ከፍታዎችን እኔ ከተወልኩ በኋላ ደግሞ ነገሮች ሲቀያየሩ አንተስቶልድ አዎ ትንሽ በመንግስት ሲቀየር ላይክ በደርግ ዘመን የነበሩ ከዛ እንደዛ ነገር ሲሆን ያለውን ታሪክ አስታውሶ በጊዜው ጌትነት ባይዘዊ ስሜ ብቻውን ትርጉም አይሰጥም። ጌትነት ሲመጣ ነው ትርጉም የሚሰጠው። እና አሁን ስጠየቅ ራሱ ማነው ስም ስባል በጊዜው ብቻ አይደለም በጊዜው ጌትነት ነው የምለው። በጊዜው ጌትነት ማለት በሰዓቱ ጌታ ነበሩ አምስቲል እዚህ ያለሁ ማለት ነው። በጊዜ ደግሞ ድጋሚ ጌታ እና የፋሚሊ ከፍና ዝቅታ በማሳለፋችን ያና ስትጠራበት ደስ ይለኛል። ሊሆን ፓርት ኦፍ ዮር ላይፍ ስለሆነ የህይወት አንድ አካል ስለሆነ ኢነርጂ ይሰጣል፣ አንዳንዴ ያንን ስታስታውስ። ቴክኖሎጂ ላይ በጣም መረጃዎችን ትሰጣለህ። ቴክኖሎጂ ትወዳለህ በጣም አሁ ቴክኖሎጂ ውዳለሁ። ያው መወደውንም ስለምሰራ ነው፣ ሁሌ ደስተኛ መሆነው ባይዞ አለመውደድ አይቻልም። ይሄ ሰው አይወድም የምትለው ነገር አይደለም፣ ግን ሙሉ ሰዓትን ሰተህ የምታየው ነገር እና አንዳንዴ ደግሞ ከስንት አንዴ እንትን የምትለው ነገር አለ እና በጣም ያስደስተኛል። በቃ አንዳንዴ አንብበህ ዋ አይተኸው ምናምን ዋው ብለ ዝም ብለ ከውስጥ ጋር ደስ ብለ ያቅም ያ ኢንተርናል የሆነ ደስታ ይሰጠኛል። ከዛ በጊዜ ሂደት ያንን ሼር እያደረክ ትቀጥላለህ እና በጣም በጣም ወዳለሁ። እስቲ በጣም የምትወደውን ቴክኖሎጂ ነገር ማለት ያስገረመ ያስገረመኝ እኔ ፐርሰና በጣም ያስገረመኝ ቴክኖሎጂ ስፔስ ሳይንስ ነው። ይሄ የህዋ ሳይንስ ቴክኖሎጂ በጣም ይገርመኛል እና ሳነብ ወይ ሳይም ምናምን በጣም በቃ መሰጣለሁ። ከድሮም ጀምሮ አሁን ይሄ ስንማር ትዝ ካለ ሃይስኩል ምናምን ከዛ በፊት ባሉ እንትኖች ላይ ስንማር መጨረሻ ላይ የህዋ ምናምን አለ ስለ ህዋ እንትን ያሉት ነገሮች የጠፈር ምናምን ሳይንስ እና ሳነቡ በጣም ያስገረመኝ ነበር እስኪ ለአሁንም የህዋ ሳይንስና የህዋ ቴክኖሎጂ በጣም ያስገርመኛል እና እሱም ያው አሁን ያለው የኢንተርኔት ስርዓት ምናምን የሚሰራው በእሱ ነው። ዞሮ ዞሮ በሄድኩ ብላ አስተ በታውቃለህ በጣም እንግዲህ በጣም እውነት ለመናገር ለመሰለህ በጣም ያስገርመሃል። እዚህ በሆነች አለም ላይ ታጥረህ ብቻ እንደማትቀር እና ሌላ በጣም ኤክስትራኦርዲናሪ የሆነ አለም እንዳለ ምናምን ማየት አያስገርምህም? በጣም አድቬንቸረስ ይመስለኛል እና በጣም ያስገርመኛል። ግን ቴክኖሎጂ ይሄ ያሪፍን ምናምን የምትለው ነገር አለ። ሁሉም የተያያዘ ነው። ሰንሰለት ያለው ነገር ስለሆነ ሁሉም ያስገርማል። የሰው ልጅ አፈጣጠር እንትን ስታየው፣ የሴል ስትራክቸራችን፣ የኢንተርኔት አሰራርም ስትመለከት፣ ማሽኖች የሚሰሩበትን ነገር ስትመለከት፣ በጣም ትልልቅ ማሽኖች እሱን ሱንሱን ስታይ፣ በጣም ሁሉ ነገር ያስገርመሃል። አሁን ደግሞ ኤ አይ ነገር እየመጣ ነው። እሱም ቴክኖሎጂ ነው በጣም አይደለ? የእሱ ደግሞ ከበድ ያለ ይመስለኛል ለየት ያለ ነው። ከበድ ያለ ሳይሆን ያው ሁሉም በጊዜው በሰዓቱ ከበድ ያለ ነው። ሲመጣ ያው አዲስ ስለሆነን እኛ ለነገሩ ገና አንደርስታንድ ሳያደረግ ነው ከበድ ያለ ይመስላል እንጂ። አሁን መቼስ አውሮፕላን በተሰራበት ዘመን የነበሩ ሰዎች አውሮፕላን ተሰርቶ ሲያዩ በጣም ከበድ ያለ ነው፣ የሚገርም ሚራክል ያዩ ይመስላቸዋል አይደል? አሁንም እኛም ለኤአይ ቴክኖሎጂ እናንቱን ገና አዲስ ስለሆንን በጣም የሚገርም ይመስላል እንጂ ከሌላው ኤአይ የተለየ ማለቴ ከሌላው ቴክኖሎጂ የተለየ እንትን አለ። ግን እስቲል እንዳልከው አሁን ከመጣንበት የቴክኖሎጂ አመጣጥ ሽፍት እያደረግን ይመስለኛል ለየት ያለ ምክንያቱም ኢንቴለጀንስ የሚል ስለሚጨመርበት ኤአይ ሲሆን አርቲፊሻል ኢንቴለጀንስ አደለ ኢንቴለጀንስ የሚል ነገር ሲጨመርበት ከዚህ በፊት የሰው ልጅ ባለው ኢንቴለጀንስ ነው የሚያግዙትን ነገሮች የሚሰራው አውሮፕላን ብትል የተለያዩ ማሽነሪዎችን ብታይ የሆነ አይነት ስትራክቸር አላቸው ግን ስቲል ዚ ኢንቴለጀንት አደሉም እንደ ሰው ልጅ አሁን ግን የሰው ልጅ የማሰላሰል ብቸኛውን የሰው ልጅ እንትን የኢንተለጀንስ ሌብል ሰታሃቸው ማሰል ማሰላሰል እንዲችሉ ኦኬ፣ ይሄ ማለት ይሄ ነው፣ ይሄ ማለት ደግሞ ይሄ ነው ብሎ ሪዝኒንግ ጨምረውበት ሲመጡ ትንሽ ያስፈራልና። ኢማጂን ማድረግ ማድረግ በጣም የሚገርመው አሁን የሰው ልጅ በጣም ለየት ያለ አሁን ከእንስሳት ምን የሚለየን እኛ ኢማጂን ማድረግ እንችላለን። አሁን አንተ የሆነ ብነግርህ ዝም ብዬ በእንትን ብነግርህ የሆነች ፕላኔት አለች በጣም ሞቃታማ የሆነ እንዲህ አይነት አትክልት ያለባት ምናምን፣ ብለህ ዩ ካን ኢማጂን። በውስጥ አደ ያንን ኤአይ መድገም ችሏል። ፖቴንሻሉ ወይም ችሎታ ሆኖ ብዬ ፈጣሪ የሰጠን እንትኑ ኢማጂን ማድረግ ነው፣ ወይም የሌለን ነገር በአእምሮህ መሳል። ያንን ነገር ኤአይ ማድረግ ችለዋል፣ እየቻሉም ነው። እና ቪዲዮች እያየው ነበረ፣ ገነት ምን ይመስላል፣ ሲኦል ምን ይመስላል፣ የሆነ ምናምን እና ራሱ ኤአዩ ነው እንግዲህ ጄኔሬት የሚያደርጋቸው በትክክል ከዛ ደግሞ ወደ እንትን እየመጣ መጥቷል ወደ ሪያሊስቲክ ወደ መሆን እውነተኛ ወደ መምሰል የባህር ላይ ይሄ ምንድን ነው ዶልፊን ነው ዶልፊን ይሁን አላውቅም ዊል ይሁን አላውቅም እሱ ላይ ቆመው ሰዎች እሱን ያጥቡታል እያጠዋው በነገራችን ላይ ኢሜጅ አሁን ትናንትና የቴሌግራም ቻናል አለኝ እና እዛ ጋር ሁለት ጥያቄዎችን እየጠየቅኳችሁ ነበረ። የአይጀሬትድ የሆነና ሪል የሆነ ፎቶ የተነሳ ፎቶ አቅርቤ የትኛው ነው የአይጀሬትድ የሚል ጥያቄ፣ 80 በመቶ የሚሆነው ሰው ተሳስቷል። የአይጀሬትድ የሆነውን ትክክለኛ ኢሜጅ ነው ያኛውን ደግሞ የአይጀሬትድ ነው ብለው ማለት ነው። እስቲ ይህን ያክል ሰውን በማወዛገብ እንትን ላይ ያሉ አሁን አዲስ የመጣው የሶራ የቪዲዮ ኤዲት ምንድነው ቪዲዮ ጀኔት የሚያደርገው አይተኸው ከሆነ ሪያሊስቲክ የሆኑ በጣም ይሄ ሲኒማቲክ የሆኑ የቪዲዮ እንትኑ ፉቴጆችን ጅሬት ማድረግ ይችላል። እንግዲህ አንተ በጣም ተጨንቀህ በካሜራ ቀርጸህ እንትን የምታደርገውን ኢዲት አድርገህ የምታመጠውን ነገር ማተር ኦፍ ክሊክ ጅሬት እያደረጉ ጽሑፍ ነው የምትሰጠው፣ ጽሑፍ ነው የምትሰጠው። ፕሮምፕት ኢንጂነሪንግ ይባላል። ላይክ ፕሮምፕት ነው የምትሰጠው። እንዲህ እንዲህ አድርገህ ዲቴል ነገሮች አሉ። ዝም ብለህ አንድ ሴንቴንስ ብቻ በመስጠት እንትን አትልም፣ ግን የሆነ ፕሮምፕት ሰጠዋለሁ፣ እንዲህ እንዲህ አድርግልኝ፣ እንዲህ አድርገውን ያንን በቀላሉ በደቂቃ ውስጥ ጭሪት ማድረግ ይችላል እና አሁን አንተ ያልከውም አሉ በጣም ብዙ አሁን ኢንስታግራም ላይ ሪላይተህ ከሆነ የተለያዩ ያጠቡ ምናምን የሆነ አደጋች ደርስ ምናምን ታያለ እና ይሄ ነገር ምናምን ስቅጥጥ ትላለህ። የሆነ ሰዓት ላይ ግን ኮሜንት ስታነብ ምናምን ልታውቀ ትችላለ። አንዳንዴ በጣም ከባድ ነው ለመለየት እንደውም ፊውቸር ከቷል ቲክቶክ ላይ ሳየው። አሁን እኔ እሱ እንደውም ረፍት ተሰጠኝ ኤአይ ጀነሬተር ነው ይለኛል። ካልሆነ የእውነት ነው ይመስለኝ እና ሰዎች እንዲህ ነው ማለት ነው አሳነባሪ ያጥባሉ ማለት ነው ምናምን ብዬ እስከ ማሰብ የደረስኩበት ጊዜ አለ። ሶ አሁን እንደዚህ አይነት ነገሮች በራሳቸው አዲስ ሲሆኑ ሊያደናግሩን ይችላሉ፣ ግን ደግሞ ለጥቅም መቀየር እንችላለን ብዬ አስባለሁ። እንዴት ነው ለጥቅም እንቀይራቸው? ኢቲካል በሆነ መንገድ መጠቀም አለብን ብያስባሉ። መጀመሪያ አእምሯችን ማሳምን ያለብን እያንዳንዱ ነገር ኢቲካል በሆነ ነገር ለመጠቀም መጣር አለብን። በተለይ እንደዚህ ጀሬቲቭ ኤአይ ቻጂፒቲ፣ ከዛ ጄሚና፣ አሁን ዲፕሲክ በጣም ብዙ አይነት የጀሬቲቭ ኤአይ ቱሎች እየመጡ ነው። እነሱ ትሎች እንግዲህ ሲመጡ በጣም ብዙ ጥቅም አላቸው። በጣም በብዙ ነገር እንትንላለን። ሌላው ሰው ደግሞ ያሰንፋሉ እንደዚህ ያደርጋሉ። የሚሰጡትን መልስ እያየ በጣም ያስፈራል የሚል ነገር አለ። ኖርማሊ ቴክኖሎጂ የቴክኖሎጂ ፍርሃት የሚባል አለ። ሰው ቴክኖሎጂ ይፈራል። ምንም ነገር መጀመሪያ አዲስ ሲሆን ለአእምሮ አዲስ ስለሆነ ትፈረዋለህ። በንጉሱ ዘመን ስልክ ወደ ኢትዮጵያ ሲመጣ ሰው በዛ ሰዓት ስልክ የሚባል ነገር ኢማጅን ማድረግ ስለማይችል ይፈራል። የሰይጣን ስራ ነው ወደሚል ተገብቶ ነበር። በየዘመኑ በየሰዓቱ አዲስ ቴክኖሎጂ ሲመጣ ያስፈራሃል። አንተ አዲስ ነገር ስታይ ትፈራለ። ግን የቆየ እየተላመድክ ስትመጣ፣ አሰራሩን ስታየው የቆየ እያወቅከው ስትሄድ ኖርማላይዝ እያረከው ትሄዳለ። ስለዚህ አሁንም ቻጅ ፒቲ ወይም በለው ምንም በለው ከዚህ በላይ በጣም የረቀቀ ቴክኖሎጂ እራሱ ቢመጣ ያንን ነገር መጀመሪያ ለተፈራው ተቻለ ስቲ ላይ አንደርስታንድ አደርጋለሁ። ነገር ግን በቃ ለጥቅም መጀመሪያ ኢቲካል በሆነ መንገድ እንዴት ነው ልጠቀምበት የምችለው ራስ ያውቄ የቴክኖሎጂ ዋና ዓላማው ላይፋችን ማቅለል ነው አይደለ? አንተ ምንም ነገር በተጠቀም አትሰይ እንደው ፍዘደይ ጎሉ ምንድነው ላይፋን ቀለል ማድረግ ነው። ስለዚህ ላይፋ እንዲያቀልልኝ ከዚህ በፊት በጣም ረጅም ሰዓት ረጅም ጊዜ የሚወስድብኝን ስራ አሁን በጣም በቀላሉ ሊሰራ ሊሰራበት የምችልበት እንትን እንዴት ነው መፍጠር ያለብኝ ማለት አለብን። አሁን ብዙ ጊዜ ያው እኔ ቪዲዮ ስሰራ ብዙ ሰው የሚቃወም ለምን እንደዚህ አይነት ቲፖችን ታሳያለ? ተማሪዎችን ያሰንፋል፣ ይለኛል። አንደርስታንድ አደርጋሉ። አዎ ግን ደግሞ በጣም በቀላሉ የሆነ ያህል ቴክስት ወይም ፔጅ ሰጥተው ሳ ሜን ፖይንቱን አውጣል ብለ ሜን ፖይንቱን አውጥቶልህ አንተ ያን ነገር አንደርስታንድ አደርግህ ፈተና ላይ ቤት ቀርብ ምንድን ነው ችግሩ? ስለዚህ ሰው ከመፍራት ወጥቶ መቅረብ ቀረብ ብለህ ማየት እንዴት ነው የሚሰራው። አይ ቲንክ እሱንም የሚፈትኑ ቴክኖሎጂዎች እኮ መጥተዋል። ማለት በቻት ጂፒቲ ምን ያህል ተሰርቷል ለምሳሌ ፔፐርስ ይሰራ በኤአይ ምን ያህል ነው የሚሉ መጥተዋል፣ አለ መጥተዋል። አዎ የሆነ ቴክስት አሁን ዝም ብለህ ጃጅ ቢት ለጀሬት አድርገህ ብትሰጠው ካውንተር እንትን የሚል አለ። ይህን ያህል መቶ ፐርሰንት ኤአይ ጀሬትድ ነው የሚል አለ። አንድ ባንድ ሂውማናይዝ ማድረግ አለብህ የሚባል ነገር አለ። ስለዚህ ሰዎች ምንድን ነው ማድረግ ያለባቸው ሾርት ከት ከመጠቀም እንደ ነገርኩህ ሾርት ከት የምትጠቀምበት ሌብል አለ። ያን ተጠቅመህ አናላይዝ አድርገህ አንደርስታንድ ካደረገው በኋላ በራስ መንገድ አስተካክለኸው ጽፈኸው ብትወስደው እኔ ፐርሰናሊ ችግር የለብኝም። እና አው አለ እና እንዲሁም በዚህ አጋጣሚ ብዙ ተማሪዎች ዝም ብሎ ቻትጂፒቲ ያገኘው ብሎ ቢሄዱ ኤፍ እንዳያገኝ ጉድ ነው የምትሰሩት። የተማርከው ኤሌክትሪካል ኢንጂነሪንግ ነው። አዳማ አ አዳማ ሳይንስ እንዴት ነው ወደዚህኛው የመጣው? ኮምፒውተር ምናምን አክሰስ አገኘው ግቢ ያለው አዳማ አሪፍ ነው፣ በቃ ይመቻል። ላይብራሪ ገብተ ኮምፒውተር ታገኛለህ፣ ምናምን እና እዛ በጣም በቃ ኮምፒውተር በጣም የምጠቀም ነበር። ሶ ኤሌክትሪካል ተማሪ ቢሆንም ኤሌክትሪካል ስቲል ያው ለቴክኖሎጂ ቅርብ የሆነ ዲፓርትመንት ነው። ግን ይህን የኮምፒውተር አክሰስ ኮድ አታረግም ምናምን፣ የሆነ ማቴማቲክስ ነው የምትፈልጠው። ስቲል ግን እንደዛም ሆኖ እኔ የገባው ኢንተርኔት ይጠቀም ነበረ ምናምን እና አብዛኛው ነገር የሸፕ የተደረገው በሰራባቸው አምስት ወይም ስድስት ዓመታት ጊዜ ውስጥ ነው። እንዲህ ብዙ ዓመት ሰርተሃል፣ አሁን ሙሉ ሰዓትህ ሶሻል ሚዲያ ላይ ነው፣ እንዴት ነው አይከብድም? ማለት ስራ የተቀጠሩበት። አዎ አይ መጀመሪያ፣ እውነት ለመናገር ይከብድሃል። የሚከብድህ ምንድን ነው? ገንዘቡ ምናምን ሳይሆን ሜንታሊቲው ነው። ተቀጣሪ ሆነህ መጀመሪያ ስትሰራ የሆነ አይነት የምትከበብበት ሜንታሊቲ አለ። እዛ ሜንታሊቲ ውስጥ ሆነ ስራ ልልቀቅ ራሱ ደህና ገንዘብ ራሱ ብታገኝ ልቅቄ እንደ በየወሩ አገኘሁ ይሆን ምናምን ትላለህ፣ ትፈራለህ። መጀመሪያ ግን እኔ ገንዘብ እያገኘሁ ሲሄድ በኮንፊደንስ ነው ይዘው የወጣሁት። ማለት አሁን አንዳንድ ሰው ለቀህ ውጣ ምናምን ከተቀጣሪነት ምና የሚል ሰው አለ። በሱ አላምንም። ወጣህም እኮ ልቱርቅ ትችላለህ። ትክክል አይደለም ግን እዛ ሆነ ሴት አፕ ማድረግ ትችላለህ። አሁን እኔ እዛ እየሰራሁ ነፃነቱ እንትኑም ጊዜውም ስለነበረኝ እዛ እየሰራሁ ጎን ለጎን ሶሻል ሚዲያ ሰራ ነበረ። አልከበደኝም። ሶሻል ሚዲያ ገንዘብ ሜክ ማድረግ ጀምሬ ያለሁ፣ ማስታወቂያ ትሰራለህ፣ ዩቲውብ ላይ ገንዘብ ታገኛለህ። ያ ኮንፊደንስ ሰጠህ። ገብተኋላ ስለዚህ አሁን አንድ ተቀጣሪ ተቀጥሮ እየሰራ ያለ ዝም ብሎ ለቆ እንዲወጣ አልመክርም ፐርሰናሊ ጎን ለጎን የሆነ ኮንፊደንስ ነገር ነገ ከወጣ በኋላ እንዳትደነግጥ እንዳትፈራ የሚያደረገ ነገር መያዝ አለብስት ጊዜ የሆነ ልቀቅድስትወር ሰባት ወር እና ጥሩ እንደፈለግ ተኝተ እንደፈለግ ተነስተ ነፃ ትሆናለ ምንም ነገር ለመስራት ዩአር ፍሪ ማለት ነው። አሪፍ ገቢ አይ ሶሻል ሚዲያ አክቹዋሊ አሪፍ ገቢ ያስገኛል እውነት ለመናገር። ግን እንዴት ነው? ሶሻል ሚዲያ ላይ ሲባል ራስህን የምትሰራበት መንገድ ነው፣ ወይም ኢቲካሊ አሁን እግዚአብሔር ይመስገን ስሰራ፣ ምንም ነገር ስሰራ በትክክል ነው የምሰራው። ይሄ ገንዘቡን ለማግኘት ብዬ ሌላ ነገር ውስጥ የምገባ አይነት ሰው አለው። የምሰራቸው ቪዲዮዎች በሙሉ የሞከርኋቸው የሚሰሩልኝ ትክክለኛ ሰው ይጠቅማሉ ብዬ የማስባቸው ናቸው። እንደዚህ አይነት ነገር ስትሰራ እንዴት ነው፣ ሰው ይወድሃል። ሰው ለማስታወቂያ አሁን እኔ 400 ምናምን ሺ 430 40 ሺ አካባቢ 440 ሺ ቲክቶክ ፎሎወር አለኝ። አንድ ሚሊዮን እና ሁለት ሚሊዮን ፎሎወር ካላቸው ማያንስ ማስታወቂያ ነው የምሰራው። ላይክ ሰው እኔ ጋር የሚመጣው እውነተኝነቴን ፈልጎ ትክክለኛ ያለኝ ኦዲየንስ፣ ትክክለኛ ኦዲየንስ፣ የሚያከብረኝ ኦዲየንስ ስለሆነ እኔም እነሱ ስለማከብር እንደዛ ነው። ስለዚህ የሚመጣልህ ገቢ እውነት ለመናገር ጥሩ ነው። ዩቲዩብ ላይም አሪፍ ነው። ስለዚህ ደግሞ ጥሪውን ቁጥሩን አጠራውም ነው፣ ቁጥር አይጠራ። ቁጥር ካልጠራው በፐርሰንት ልዩነቱን ንገረኝ፣ ምን ያህል ፐርሰንት ልዩነት አለው? አምስት ስድስት እጥፍ ይሻላል። ተው እንጂ እውነት። እስቲ አሁን እንዳንተ መሆን ለሚፈልገ ወጣት መንገዱን ንገረው ማለት በምን ነገር ሶሻል ሚዲያ ላይ ገንዘብ ማግኘት ይችላል? ኖርማሊ ሶሻል ሚዲያ የመጪው ዓለም በቃ ትልቅ በረከት ነው ብዬ ነው የማስበው፣ በትክክል ከተጠቀምንበት በረከትም መርገምትም ሊሆኑ ይችላል፣ ግን አጠቃቀማችን ነው። ሶሻል ሚዲያ ላይ አሁን እንደዚህ ተጠቃሚ ነን ሁላችንም ማለት ይቻላል፣ ያው የምንጠቀምበት መንገድ ነው የሚለያየው። ክሬተር መሆን አለብህ ወይ ተጠቃሚ መሆን አለብህ ማለት ነው። ሰው እኛ ሀገር ደግሞ ትልቅ የሶሻል ሚዲያ ገበያ አለ፣ በቁጥርም በጣም ብዙ ነን። ከዛ ውስጥ አስበው እኔ አላቅም የጥናታዊ እንትኑን አላቀውም እንጂ አብዛኛው የኢትዮጵያ ሕዝብ አሁን ባለው ሁኔታ የኢንተርኔት ተጠቃሚ አይደለም፣ የሶሻል ሚዲያ ተጠቃሚ አይደለም። ስለዚህ አስበው፣ አሁን ባለው ሁኔታ እንደዚህ ያክል ከሰራን፣ ነገ ደግሞ በደንብ አገሪቱ እያደገች የምትሄድበት ነገር ሲፈጠር ኢንተርኔት እየሰፋ ቴክኖሎጂ እየሰፋ ሲሄድ ደግሞ ምን ያክል እንትን እንደሚኖር አስብ። ስለዚህ ኢትዮጵያ ውስጥ ሆኖ ሶሻል ሚዲያ መስራት በጣም አዋጭ ነው ለወደፊት። ማለት በደንብ ነገሮችን ሪሰርች የምታረግ ከሆነ በጣም ቀላል ነው። አንድ ሰው አሁን አንተ በጣም በቀላሉ አንተ የሆነ ነገር አሳይቼ ሶሻል ሚዲያ የሆነ ቪዲዮ መስራት ትችላለ። ለምሳሌ ዛሬ ምን ሀፕን አደረግ አለም ላይ ዜና ልስራ ትችላለ። ለምሳሌ የተፈጠሩ ቴክኖሎጂዎች እነዚህ እነዚህ ይባላሉ ብለ ስማቸውን መጥራት ለምሳሌ የሚጠቅሟቸው አምስት ዌብሳይቶች ብዬ አሁኑ ሰርች አድርጌ ስልኬ ላይ ጽፌ ቪዲዮ መስራት ትችላለ። በአምስት ደቂቃ ውስጥ ማለት ነው። ይሄ እንደ ቀላል ልታየው ትችላለ። ነገር ግን ለአንተ በጣም ቀላል የሆነ ነገር ለሰው በጣም ከባድ የሆነ ነገር ነገር አለ። በሪቨርስም አንተ ከባድ የመሰለ ሌላ ሰው ቀላል የሆነ ነገር አለ። ይሄን ሼር ስትደዳረግ በዛው ልክም ራስን እያሳደግህ ትሄዳለህ ማለት ነው። ስለዚህ በተለይ ቴክኖሎጂ ሪሌትድ የሆነ ቪዲዮ መስራት የሚፈልግ ሰው ካለ በጣም ቀላል ነው። በቃ ሰርች ማድረግ ከዛ በኋላ ያንን ሞክረህ የሚሰራ ከሆነ ፕሬዘንት ማድረግ በጣም በቀላሉ ስልክ አለ አይደል? ኢንተርኔት አለ። በቃ ቀላል ነው። ቲክቶክ ተጠቃሚ ከሆንክ እኔ አለ ምንድን ነው ክብደቱ፣ አይገባኝም እውነት ለመናገር አሁን፣ አንዳንድ የሰው ኔ እኔንትን ስል በጣም ጂኔስ በጣም የሚገርም ያለኝ ይመስሏል። ኖ አይደለም፣ ሊሚትድ ነህ። የሰው ልጅ ስለሆንክ ሊሚትድ ነህ፣ በሆነ ነገር ውስጥ ሊሚትድ ነህ አይደል? ነገር ግን የሆነ ነገር ሪሰርች አድርገህ አይተው አንብበኸው ለሰው የሚጠቅም ከሆነ ተካፍላለህ። አምስት ዌብሳይቶች የሚጠቅሙ ብዬ አምስት ዌብሳይቶችን ባሳይ ዌብሳይት አሰራር ምናምን ሙሉ በሙሉ በልቼዋለሁ ማለት አይደለም። ግን ምንድን ነው የሆነ ነገር ሪሰርች አድርገህ ማቅረብ ትችላለህ፣ ነው ገብቶሃል። ስለዚህ ማንኛውም ሰው በቀ እንደነገርሁ በቀላል ስልክ ካለህ ኢንተርኔት ካለህ በጣም በቀላሉ ፕሬዘንት ማድረግ ትችላለህ፣ ፍላጎቱ ካለ ማለት ነው። እና ያን ያክል የሚከብድ ሩቅ ማረ የሚከብድ አይደለም። አሁን ቴክኖሎጂ ማወቅ በነገራችን ላይ እንዴት ነው ውዴታ ሳይሆን ግዴታ ነው ትኖርበታለህ ምክንያቱም የቴክኖሎጂ ተጠቃሚ ነህ። ወደድክም ጠላህም ቲቪ ትጠቀማለህ፣ ስልክ ትጠቀማለህ፣ መኪና ትጠቀማለህ። ሌላ አሁን ኤሌክትሪክ መኪኖች እየመጡ ነው። ስለዚህ መንጃ ፈቃድ ስትወጣ ኤሌክትሪክ መኪና እንዴት እንደሚሰራ ማወቅ ይኖርብሃል። ከቴክኖሎጂ ማምለጥ አይቻልም። ስለዚህ ምንድን ነው እንደዚህ ቁጭ ብሎ ከማርነቅ እንትን በተጨማሪ ማንበብ፣ እንግሊዝኛ ከቻልክ ምንድን ነው እስኪ ነገሮች እየተካሄዱ ያሉት ብለህ፣ ኢቨን እንኳ እንግሊዝኛውን ባታነበው ትራንስሌቲንግ ቱሎች አሉ ክሮም ላይ ትራንስሌት የሚለውን በተነክተ በአማርኛ በዚህ ነገሩ መረዳት ትችላለ። ሰው ይሄ እንዴት ነው የመንካት ክሊክ የማድረግ እንትን የማድረግ ፍላጎቱ ስላሌለው ይሆናል እንጂ አንደርስታንድ ማድረግ አንድን ነገር በጣም ቀላል። የስካሚንግ ላይ እስቲ ንገረኝ፣ ይሄ የስካም ደረጃውስ እንዳልከው ነው፣ ቅድም ቴክኖሎጂው እንደመጣ ሁሉ ይሄ የማጭበርበር በቴክኖሎጂ የማጭበርበር ስራውም ደግሞ እዛ ድረስ በጣም ትልቅ ነው። ዝም ብሎ አሁን እኔ ዋትሳፕ ላይ የሆነ ቴክስት ይመጣልኛል። ቁጥሬን እንደሰጣቸው አላቅም፣ ከየት እንዳገኙት አላቅም። እና ያላቸው አንተን ወደዛ ነገር ውስጥ እንድትገባ የሚያደርጉት ጥረት እኔ ምንድን ነው የሚከፈላቸው ሁላ እስከ ማለት ድረስ የምጨነቅበት ጊዜ ብዙ። ደግሞ ስራ የሌለው ወጣት፣ በጣም በስራ የተጠማ ወጣት ደግሞ ለእንደዚህ አይነት ነገር በጣም ተጋላጭ ይሆናል። እንደዚህ አይነት ስካሞችን መለየት የሚችሉበት ነገር ብለ የምታስበው ነገር አለ? ቴክኖሎጂ በመጣ ቁጥር ባይዘ ስካሚንግ አለ ሲመጣ ምንም ነገር ሲመጣ በተለይ አሁን እኛ ሀገር ያው ገናም ስለሆነ ለእውቀቱ ለቴክኖሎጂ ለማገናዘብ ገና ብዙ ስለሚቀረን ብዙ እስካም ነገሮች አሉ። ክሪፕቶ ከረንሲ ተብሎ በጣም ብዙ ሰው ተጭበርብሮ፣ ብዙ ሰው ተበልቶ፣ ብዙ ነገር ተብሎ አሁን ጋብ ብሏል። የሆን ነገር ሲመጣ እስካም ይሆናል፣ የሆን ነገር ሲመጣ እስካም ይሆናል። አብዛኛው ነገሮች ሶ ይሄ ነገር የሚመጣው ከሰዎች የመረዳትና አንደርስታንድ የማድረግ ነው። ነገሩን የሚሰራው እንዴት ነው? አሁን ክሪፕቶ ሲባል ክሪፕቶ የሚሰራው እንዴት ነው? ቢያንስ መሰረታዊ ነገሩ የምታውቅ ከሆነ ካጭበርባሪ እንት እንትላለህ ትድናለህ ለምሳሌ ላይክ አድርገ ክሊክ አድርገ ገንዘብ ታገኛለህ ሲባል ክሊክ የምታደረገው ነገር ምንድን ነው የሚሉ የሚለው መጠየቅ አለብን ክሊክ አድርገ የሆነ ነገር አድርገ ገንዘብ በቀላሉ ሚክ ልታደረግ አትችልም አሚን እንደ ዓለም ስንስማማ ገንዘብ እንዲሁ በቀላሉ አይገኝም አይደል ስታስበው ገንዘብ በቀላሉ አይገኝም አንድ ሰውም ዝም ብሎ ገንዘብ አይሰጥህም ምክንያቱም የዓለም አሰራር እንደዛ ስለሆነ ማለት ነው እንዴት ነው ሰዎች አንድ ነገር መተው ይሄን ያህል ስሩ ይሄን ገንዘብ እንሰጣቸዋለን ምናምን ሲሏቸው ከጀርባ ምን ፈልገው አንድ ሰው ዝም ብሎ አሁን መጥቶ ጌች ስራ አግኝቼልሃለሁ እና ስራ ስራ ሲልህ አትጠራጠርም? ማለት ይሄ ሰው ምን ፈልጎ ነውእንት እንት ያገኘኝ እኔም እውቀቴን አይቶ ነው ምናምን ማለት አለብህ። ሰው ሰው ዳይሬክትሊ መጥቶ እንደዚህ እንደዚህ ስራ አለ መስራት ትፈልጋለህ ሲልህ ይሄ ሁሉ ስራ አጥ ባለበት ሀገር ውስጥ አንተ መርጦ ስራ እንትን ሌለ የሚችልበት መንገድ መጠራጠር አለበት። ቀድሞ የሆነ ነገር እንደ እንዴት ነው ይሄ የሆነ ነገር ስታላ ምርጫው እንደምታቀምሰው ምናምን ልክ እንደዛ የሆነች ነገር ብር ሊሰጥ ይችላል። ሁለት ሶስተኛ ዙር ብዙ ሰው የተበላው እንደዛ ነው። ፊያስ የሚባል ካስታወስ ብዙ ሰዎችን በልቶ ይሄዳል። መጀመሪያ ሱሩ እንደዚህ ምናምን ብሎ መጀመሪያ ኢምቦክስ ሲያደርግልህ መጠራጠር አለበት። ምክንያቱም የምንረዳው አንድ ነገር ገንዘብ እንዲበቅልላሉ አንኮክቶ ቤትህን አይመጣልህ። መፍጋት አለብህ፣ መስራት አለብህ። ዘመድ ራሱ አሁን በጣም ብዙ ሰው እዚጋ መሰለ የሚፈልገው ዘመድ መጥቶ ይህን ግቢልኝ ምናምን ይልሃል። ወንድምህ መጥቶ ለምሳሌ አረ ዚጋ የሆነ ኦንላይን ጀምሬ እኮ ግባልኝ ይልሃል። ሸሚዝህ ትገባለህ የዛኔ እሱም ስለማያቅ ነው። መጥፎ ነገር አስቦ ላይሆን ይችላል። አብረህ ተያይዞ ገዳል እና እሱም ምንድን ነው ዓላማ በቀጣይ እንግዲህ አሁን እየሰራህበት ነው። በደንብ እንደወጣት ምንድን ነው ዓላማ እውነት ለመናገር በዚህ ዓመት እዚህ ደርሳለሁ። ማርስ ላይ መሄድ እሱ በጣም ደስ ይለኛል። ከተሳካ ግን እንትን አደለም። እንዴት ነው ያው የወደፊት የሚያውቀው እግዚአብሔር ነው። እሱ ፈጠሪ ያውቃል። እኔ ምንድን ነው የማደርገው አሁን እኔ በይዘው የዛሬ ዓመት እዚህ ደርሳለሁ ምናምን አደለም። ዛሬ ነገሮችን በትክክል እሰራለሁ። መስራት ያለብኝ ነገር እሰራለሁ። ዛሬ በደምብ ከሆነ ካደረግከው ነገሩ መሳካቱ አይቀርም። ዛሬ አሪፍ ነገር መሰረቱን በደንብ እየሰራህ ከሄድክ መጨረሻ ላይ አሪፍ ቤት እንደሚሆን ይታወቃል። ስለዚህ አሁን መሰረቴን በደንብ ሴታፕ እያደረግኩ ነው። እንግዲህ መጨረሻውን እሱ የሚያውቀው በጣም አሪፍ። በጊዜው በጣም ነው የማመሰግነው እዚህ ስለመጣ። ስለ ቴክኖሎጂ ያው ብዙ ሰዓት ብናወራ እንችል ነበር፣ ነገር ግን ካለን ሰዓት አንጻር በአጭሩ አጠናቅነዋል። እንግዲህ በደንብ ከዚህ በኋላም ሰርተ አዳዲስ ነገሮችን አምጥተ ተመልሰን የምንገናኝ ይመስለኛል። በጣም አመሰግኑ ስለጋበዛችሁ፣ ያክብራችሁ በጣም እግዚአብሔር ያክብርልኝ። አመሰግናለሁ በጣም ሀያ ሰላሳ ነው ያያችሁ የምትገኙት ዛሬ በጊዜው ጌትነት ከኛ ጋር ነበር። ስለ ቴክኖሎጂ በወፍ በረር የሆነ ነገር እንዳገኛችሁ ተስፋ እናደርጋለን። ፕሮግራማችን አሁንም ይቀጥላል፣ አብረን ቆዩ።